ውስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኢቲቪ ሀምሳ ሰባት ዜናችን ተጀምሯል። አበይት ዜናዎችን እናስቀድማለን። በቢሾፍቱ ከተማ በሆራ ሀርሰዴ የሚከበረውን የሬቻ በዓል በድምቀት ለማክበር ዝግጅት መጠናቀቁን የከተማ አስተዳደሩ አስታወቀ። ሀገራዊ ኢኮኖሚ ለአካባቢ ጥበቃና ለስራ እድል ፈጠራ ትልቅ ፋይዳ እንዳለው ተገለጸ። በፕሬዝደንት ዶናልድ ትራምፕ የቀረበውን የእስራኤል ሐማስ የሰላም እቅድ ቱርክ ለአሸማጋዊ ቡድን አካል እንደምትሆን የፋካሪ ውጭ ጉዳይ ሚኒስቴር አረጋገጠ። ከምዕራፍ ሁለት የኢቲቪ 57 ዜናዎች ጋር አልጋንሽ ተካነኝ አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህና አቶ አደም ፋራህን ጨምሮ ከፍተኛ የመንግስት ኃላፊዎች ጋር በመሆን ጅግጅጋ ከተማ ገብተዋል። በቆይታቸውም በክልሉ የሚገኙ የተለያዩ የልማት ስራዎችን ይጎበኛሉ። እሬቻ ማለት ሲጦታ ነው፣ እግዚአብሔር መመስገኛ ማለት። ክረምት እንደ ጨለማ ስለሚታይ ከጨለማ ወደ ብርሃን፣ ወደ ጸደይ ላሸጋገረን አምላክ እርጥብ ነገሮችን በመያዝ እግዚአብሔር በፈጠራቸው ነገሮች አበባችን ይዘን፣ ቄጠማችን ይዘን፣ ሳርክን ይዘን፣ ስንቄችን ይዘን ዮ ያማሬ ያል ወደ እሬቻ እንዳለን እሬቻ ማለት ፍቅር ነው። እሬቻ ማለት አንድነት ነው። የተጣላ ሰው እዛን ቀን ይቅር ይባባላል። እሬቻ ማለት ሰላምን ነው ፍቅርን ነው አንድነትን ነው የሚገልጾ የመደመር የአንድነት የሰላም የፍቅር ቦታ መገለጫ ነው። ለሁለት ሺ 18 የእሬቻ በዓል እንኳን ያደረሳችሁት በቢሾፍቱ ከተማ በሆራ ሀርሰዴ የሚከበረውን የእሬቻ በዓል በድምቀት ለማክበር ዝግጅት መጠናቀቁን የከተማ አስተዳደሩ አስታወቀም። የከተማዋ ነዋሪዎችም ለእንግዶች አቀባበል ለማድረግ መዘጋጀታቸውን ገልጸዋል። ተስፋዬ ለሜሳ ዝርዝር አለው። ታላቁ የኦሮሞ ሕዝብ የምስጋና በዓል የሆነውን እሬቻን ለማክበር ከሀገር ውስጥና ከውጭ የሚመጡ በሚሊዮን የሚቆጠሩ እንግዶችን ለመቀበል የቢሾፍቱ ከተማ ዝግጅቷን እያጠናቀቀች ነው። በድምቀት እንዲከበር የከተማ አስተዳደሩ ከሚመለከታቸው አካላት ጋር በቅንጅት ሲሰራ መቆየቱን አስታውቋል። የቢሾፍቱ ከተማ ሰላምና ጸጥታ ጽህፈት ቤት በዓሉ በድምቀት እንዲከበር የሚያስችሉ በቂ ዝግጅት መደረጉን ገልጿል። የ2018 የሬቻ በዓል ለማክበር ከእያንዳንዱ ከህብረተሰብ ክፍል ጋር ውይይት ተደርጓል። ከወጣቱ አጠቃላይ ከሃይማኖት አባቶች ጋር አጠቃላይ ከህብረተሰቡ ከከተማው ነዋሪ ጋር በሰላሙ ጉዳይ ላይ ውይይት ተደርጓል። መግባባት ላይም ደርሰናል። እንዲሁም ደግሞ በከተማችን ካሉ ሁሉም ከጸጥታ አካላት ጋርም ውይይት አድርገናል። የመጨረሻ ዝግጅታችንን ጨርሰን እንግዶቻችን ብቻ ቃሉን ብቻ በመጠባበቅ ላይ እንገኛለን። የከተማዋ ነዋሪዎችም የበዓሉን ስኬታማነት ለማረጋገጥ ያላቸውን ዝግጁነት ለኢቲቪ ገልጸዋል። የሚመጣውን እንግዳ በፍቅርና በክብር ተቀብሎ ለመሸኘት መዘጋጀታቸውን ተናግረዋል። ከዚህ በፊትም ብዙ ጊዜ ማለት አክብረናል። ሞር ደግሞ የበለጠ እንድናከብር አሁን እንግዶችን ሲመጡ የሆቴል ማሳየት አልጋ ሲያጡ ምግብ ቤቶችን የማያውቁት እንግዶች አሉ። እነሱ ነሱን ቦታውን ወደ ኢሬቻውን ወደ ሀይቁ ለመውሰድ ዝግጁ ነን። ከዚህ በፊትም ያደረግነው ነገር ነው። አለበሬዳ ተይን የዘንድሮ የኢሬቻ በዓልን ለማክበር በጉጉት እየጠበቅን ነው። እኛም የቢሾፍቱ ከተማ ነዋሪዎች እንግዶቻችንን ለመቀበል ተዘጋጅተናል። ውሃ እንደረድራለን፣ ስኒና ጀበና እንደረድራለን። ቤት ያፈራው ዳቦ ደፍተን ቢሆን ገዝተን ቢሆን ቀም ሰው እንዲያልፉ እንዳይሰለቻቸው። በአጠቃላይ የዘንድሮ የሆራር ሰድ ኢሬቻ በዓል በድምቀት እንዲከበር ለማድረግ አዘጋጆችና ህብረተሰቡ በትብብር እየሰሩ መሆኑን መታዘብ ችለናል። እሬቻ ማለት ሲጦታ ነው። እግዚአብሔር መመስገኛ ማለት ክረምት እንደ ጨለማ ስለሚታይ ከጨለማ ወደ ብርሃን፣ ወደ ጸደይ ላሸጋገረን አምላክ እርጥብ ነገሮችን በመያዝ እግዚአብሔር በፈጠራቸው ነገሮች አበባችን ይዘን፣ ቄጠማችን ይዘን፣ ሳርችን ይዘን፣ ስንቄችን ይዘን ዮ ያማሬ ያል ወደ እሬቻ እንሄዳለን። እሬቻ ማለት ፍቅር ነው። እሬቻ ማለት አንድነት ነው። የተጣላ ሰው እዚያን ቀን ይቅር ይባባላል። እሬቻ ማለት ሰላምን ነው፣ ፍቅርን ነው፣ አንድነትን ነው። የሚገልጹ የመደመር የአንድነት፣ የሰላም፣ የፍቅር ቦታ መገለጫ ነው። ለ2018 የእሬቻ ባህል እንኳን ያደረሳችሁት። ዑደታዊ ኢኮኖሚ ለአካባቢ ጥበቃና ለስራ እድል ፈጠራ ሰፊ ፋይዳ እንደሚያስገኝ ተገለጸ። የአመቱ የአፍሪካ ዑደታዊ ስነምጣኔ ሆትስፖት 2025 ምክክር በአዲስ አበባ መካሄድ ጀምሯል። መሐመድ ራህማቱ ስርጭላለሁ። ዑደታዊ ኢኮኖሚ ማለትም ሰርኩላር ኢኮኖሚ ዘላቂነት ያለው የምጣኔ ሀብት እድገት እንዲኖር አጋዥ እንደሆነ ይነገራል። የአመቱ የአፍሪካ ዑደታዊ ስነምጣኔ ምክክር በአዲስ አበባ በተካሄደበት ወቅት የዘርፉ ተሞክሮች ለውይይት ቀርበዋል። ምክክሩን ከባለ ድርሻ አካላት ጋር በመሆን ያዘጋጀው የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌልሴ ነሚ እንደገለጹት በኢትዮጵያ ውደታዊ ኢኮኖሚን ለማፋጠን የተለያዩ ተግባራት በመከናወን ላይ ይገኛሉ። የሰርኩላር ኢኮኖሚ ሮድማፕ እንደ ሀገር አልነበረንም። ያንንም ሰርኩላር ኢኮኖሚ ሮድማፕ ኦፊሻሊ ላውንች አድርገን ሀገራችን ቆሻሻን ወደ ጥቅም መዋል የሚቻልበት በተለይ ደግሞ አነስተኛና መካከለኛ የሆኑ ኢንዱስትሪዎችን መልሶ በመጠቀም ለፕሮዳክት ማዋል እንዲቻል ካልተቻለ ደግሞ በአግባቡ መወገድ የሚችልበትን ወር ነው። ይህ መስከረም ወር እንደምናውቀው በመስከረም ወር በተለይ ዌስት ማኔጅመንትን ማኔጅ ስናደርግ ሰርኩላር ኢኮኖሚ አብሮ ተያያዥነት ያላቸው ጉዳዮች ናቸው። እንግዲህ ሀገር አሁን አለም ከሊኒየር ኢኮኖሚ ወደ ሰርኩላር ኢኮኖሚ እየሄደበት ያለበት ጊዜ ነው ያለ ነው። ኢትዮጵያ ደግሞ እንደ ምሳሌ የምትሆናቸው ብዙ ስራዎችን እየሰራ ነው የምንገኘው። እንደሚታወቀው ክቡር ጠቅላይ ሚኒስትራችን ጽዱን ኢትዮጵያን እውን የማድረግ ንቅናቄ ሪፎርሙን ከጀመሩ ጊዜ ጀምሮ እየሰሩ ነው የሚገኙት። ያንን ማዕከል አድርጎ የኮሪደር ልማት፣ የወንዝ ዳርቻ ልማቶች እንዲሁም ደግሞ በተለያዩ አካባቢዎች አካባቢን የማጽዳትና መልሶ መጠቀምን ኢንትሮዲስ የማድረግ ስራዎች እየተሰሩ ነው የሚገኙት ማለት ነው። የከተማና መሰረተ ልማት ሚኒስትር ዴኤታ ሄለን ደበበ ውህደታዊ ኢኮኖሚ ለአካባቢ ጥበቃና ለስራ እድል ፈጠራ ፋይዳ እንዳለው ገልጸዋል። የኢትዮጵያ መንግስት ከዓለም አቀፍና አህጉር አቀፍ አጋሮች ጋር በመሆን ይህን ምክክር በማዘጋጀቱ ኩራት ይሰማዋል። ይህ መድረክ አፍሪካ ወደ ሁደታ ኢኮኖሚ የምታደርገውን ሽግግር ለማፋጠን ጠቃሚ ሀሳቦችን የምንጋራበት ነው። ውሁደታዊ ኢኮኖሚ ቆሻሻን ወደ ሀብት በመቀየር ዘላቂ እድገትን ለማስቀጠል፣ ሰፊ የስራ ዕድል ለመፍጠር እና አካባቢን ለመጠበቅ ሚናው የጎላ ነው። ፊንላንድ ከአውሮፓ ሀገራት በውህደታዊ ኢኮኖሚ ቀዳሚ ሀገር መሆኗን የጠቀሱት በኢትዮጵያ የፊንላንድ አምባሳደር ሲኒካ አንቲላ የተቀናጀ አሰራር ለዘርፉ አስፈላጊ መሆኑን ገልጸዋል። ከፊንላንድ ተሞክሮዎች አንድ ላጋራችሁ። በአንድ አነስተኛ ከተማ አካባቢውን ያማከለ ውጤታዊ የኢኮኖሚ ስራ ተመሰረተ። የከተማው ማዘጋጃ ቤትም መሰረተ ልማት አሟላ። ዩኒቨርሲቲዎችም የአቅም ግንባታና የምርምር ስራውን አካሄዱ። አንዳንድ ካምፓኒዎች ደግሞ የስራው ተባባሪ ሆኑና አንዳንድ ተረፈ ምርቶች ወደ ጠቃሚ ምርትነት ተቀየሩ። በዚያች መንደር የተጀመረው ሰርኩላር ኢኮኖሚ በብሔራዊ ደረጃ አደገ። ይህ የሚያሳየው የሁሉም ባለድርሻ አካላት በቅንጅት መስራት ውጤታማ እንደሚያደርግ ነው። በዓመቱ የአፍሪካ ውደታዊ ስነምጣኔ ሆትስፖት መድረክ ላይ ከተረፈ ምርት የተሰሩና ለአካባቢ ተስማሚ የሆኑ ምርቶች ለእይታ ቀርበዋል። ብሔራዊ የጤና ጥበቃ የድርጊት መርሃ ግብርና የአንድ ጤና ስትራቴጂ ንቅናቄ መድረክ ይፋ ሆኗል። የጤና ሚኒስትር ዶክተር መቅደስ ዳባ ስትራቴጂው የጤናው ዘርፍ ብቻውን የሚሰራበት ሳይሆን በሀገር አቀፍ ደረጃ የግብርና፣ የአካባቢ ጥበቃ፣ የትምህርትና መሰል ተቋማት በጋራ የሚተገብሩት መሆኑን ሚኒስትሯ ገልጸዋል። መስከረም ቸርነት ዝርዝር አላት። የአንድ ጤና ስትራቴጂ ዓለም አቀፉ የጤና ደንብን መሰረት አድርጎ ተዘጋጅቷል። ስትራቴጂው ከእንስሳትና አካባቢ ጋር በተያያዘ የሚከሰቱ ለማህበረሰብ የጤና ስጋት የሆኑ አደጋዎችን በአንድ የጤና መርህ በጋራ ለመከላከል ያለመ ነው። የጤና ሚኒስትር ዶክተር መቅደስ ዳባ የማህበረሰብን ጤና በዘላቂነት ለማሻሻልና ለመጠበቅ ጤና ሚኒስቴር ብቻውን ሊወጣው የሚችል አይደለም፣ የሚመለከታቸው ባለድርሻ አካላት በጋራ ሊሰሩም ይገባልን ብለዋል። ስትራቴጂው ከሀገር አቀፍ ፖሊሲ ጋር ተጣምሮ መዘጋጀቱ በጤናው ዘርፍ መሻሻል እንዲኖር የሚያስችል ነውም ብለዋል።

አንድ ጤና በአንድ ተቋም ብቻ ሊሳካ የሚችል አይደለም። አንድ ጤና ድንበር የለውም። እየተናገርን ያለነው ስለ ሀገር ውስጥ ተቋማትና ስለ ኤጀንሲም አይደለም ስለ ዓለም አቀፍ ተቋማት ትብብር ጭምር እንጂ። በክልል በሀገር በሀጉር ና በዓለም አቀፍ ደረጃ መነጋገርና በትብብር መስራትን ይጠይቃል። የአንድ ጤና መርህ የሰው የእንስሳት እጽዋትና ሌሎችን በጋራ አጣምሮ የሚሰራ ነው። ለዚህ ነው ከመከላከያ ከግብርና ከጤናና መሰል ሚኒስቴር መስሪያ ቤቶች ጋር በጋራ መስራት ያስፈለገው። ከዓለም አቀፍ እስከ ክልል በጋራ መስራት መቻሉ የሰው የሰዎችን ሕይወት እየተጠበቀና ደህንነቱ የተረጋገጠ እንዲሆን ያስችላል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳ ኃይሉ በበኩላቸው ብሔራዊ የጤና ጥበቃ የድርጊት መርሃ ግብሩም ሆነ ሁለተኛው የአንድ ጤና ስትራቴጂ በኢትዮጵያ በጤናው ዘርፍ የራስ አቅምን በማሳደግ ለሕብረተሰብ የጤና ስጋት የሆኑ ወረርሽኝ፣ የተፈጥሮ አደጋና ተላላፊ በሽታዎችን ምላሽ መስጠት በሚቻልበት መልኩ የተቀረጸ ነው ብለዋል። ዘ ኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት ኤንድ ዘ ሚኒስትር ኦፍ ሄልዝ ኢን ኮላቦሬሽን፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የጤና ሚኒስቴር ከሌሎች በርካታ የሚመለከታቸው የልማት አጋሮች ጋር በመሆን የዓለም የጤና ደንብና ቁጥጥርን መሠረት በማድረግ ሀገር አቀፍ የጤና አቅምን ለማሳደግ የሚሰሩበት ስትራቴጂ ነው። ይህ ስትራቴጂ በእርግጠኝነት የማህበረሰብ ጤና ላይ ስጋት የሆኑ አደጋዎችን ለመከላከልና ለመቆጣጠር ያስችላል። የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ኮሶሎ ኢትዮጵያ እንደ ሌሎች ሀገራት ሁሉ የአየር ንብረት ለውጥ ስደትና ወረርሽኝ ይፈትናታል ያሉ ሲሆን ይሁን እንጂ በጤናው ዘርፍ ተጨባጭ ለውጥ እያመጣች መሆኑም ጠቁሟል የአንድ ጤና ስትራቴጂ መተግበርም ከሀገሪቱ ጤና አልፎ ለዓለም ጤና ስርዓት አስተዋጽኦ ይኖረዋል ነው ያሉት ይህንን ስትራቴጂ በመተግበር ሂደት ውስጥ ለድንገተኛ አደጋ ምላሽ የሚሰጥ በበቂ ሁኔታ የሰለጠነ ኃይል በማብቃት ረገድ ድጋፍ እናደርጋለን። ኢትዮጵያ በየደረጃው የአንድ ጤና ስትራቴጂ ቅዱን መሰረት ባደረገ መልኩ በቅንጅት እንደምትሰራ እናምናለን። የዓለም የጤና ድርጅት ከመንግስት ጎን ለጎን ከማህበረሰቡ ጋርም በጋራ ይሰራል። ስትራቴጂው ለአራት ዓመት የሚተገበር ሲሆን የጤናው ዘርፍ ተቋማት ከግብርና፣ ከትምህርት፣ ከአካባቢ ጥበቃና ከሌሎች ባለድርሻ ተቋማት ጋር በመሆን ይተገብሩታል።

አያነሬቻ ከን ምረ ኩ2ማ ቁሰዴት ከኖራ ፍንፍኔ ከኖራ ሀሰዲስ ተምሳሳ ከለቲን ስን ብራንጋ ማሬ ኦምሻ አፍ ተጃጅለ ሰን ቤክስፈዳ ሲኒን ጀቻ ኢቲቪ አፋን ኦሮሞ ፊለኖ ኬሰን ታስፈዳ ከኢትዮጵያ ቴሌቪዥን ምዕራፍ ሁለት የኢቲቪ ዜናዎቻችን አሁንም እንደቀጠሉ ናቸው። በአማራ ክልል የተሻሉ ዳኞችን የማፍራት ቅቡልነት እና የሕዝብ ተአማኒነት ያላቸው ፍርድ ቤቶችን ለመገንባት የለውጥ ስራዎች እየተከናወኑ መሆናቸው ተገለጸ። የአማራ ክልል ፍርድ ቤቶች የዳኞች ጉባኤም በባህር ዳር ከተማ መካሄድ ጀምሯል። ሳሙኤል ወርቃየው ስርጽላለው በአማራ ክልል ከወረዳ ጀምሮ እስከ ክልል ድረስ የሚገኙ ዳኞችና የጉባኤ ተሸዋሚዎች የሚሳተፉበት ክልል አቀፍ የዳኞች ጉባኤ በባህር ዳር ከተማ መካሄድ ጀምሯል። ዳኞች በክልሉ የዳኝነት አገልግሎት አሰጣጥን የሕዝብ አብኔታን ማረጋገጥ በሚቻልባቸው ሁኔታዎች ላይ መምከርና በሂደቱ የሚያጋጥሙ ችግሮች የሚወገዱባቸውን መፍትሄዎችን በመሻት የጋራ ራዕይ መያዝ የጉባኤው ዓላማ መሆኑን የገለጹት የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት አለማንታግደው ፍርድ ቤቶች ለሰላምና መረጋጋት ያላቸው ሚናም አብራርተዋል። ፍርድ አይደሉም። ይልቁንም ፍርድ ቤቶች የሰላም የመረጋጋትና እንዳገር ጸንቶ የመቆም ምሰሶች ናቸው። ያለ ፍትህ ዘላቂ ልማትና እድገት እንዲሁም ዲሞክራሲያዊ ስርዓት ግንባታ የሚታሰቡ አይደሉም። ትክክለኛ ዳኝነት ወይም ፍትህ ከሌለ የማህበረሰብ ሞራል እሴቶች በከፍተኛ ደረጃ የሚሸረሽሩበትና ህግና ስርዓት የሚሰበርበት ሁኔታ ይፈጠራል። ውጤታማ የፍትህ አስተዳደር ስርዓት መሰረታዊ መብቶችና ነጻነቶች በማክበርና በማስከበር መልካም አስተዳደርን በማስፈን ውጤታማ ማህበራዊ ግንኙነትና ዲሞክራሲ ስርዓትን በማጎልበት እንዲሁም ኢኮኖሚያዊ እድገትንና ልማትን በማፋጠን ጉልህ ሚና እንዳለው እሙን ነው። በመሆኑም ነፃ ገለልተኛና ብቃት ያላቸው ፍርድ ቤቶችና ዳኞችን ማፍራት ያስፈልጋል፣ ያሉት ፕሬዚዳንቱ ከዚህ አንጻር ክልሉ በዘርፉ የለውጥ ስራዎችን እያከናወነ ስለመሆኑም ገልጸዋል። በአንድ በኩል የሰው ኃይላችንን የመፈጸም አቅም ለማላቅ፣ በሌላ በኩል ደግሞ የፍርድ ቤቶቻችንን አሰራር በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እንዲደገፍ በማድረግና በማዘመን ተደራሽ፣ ቀልጣፋ፣ ወጪ ቆጣቢ፣ ተገማጭ፣ ጥራትና ወጥነት ያለው የላቀ የዳኝነት አገልግሎት በመስጠት ቅቡልነት ያላቸውና የህዝብ አመኔታ የተሰራቸው ፍርድ ቤቶችን እውን ለማድረግ በጥራት በማቀድ እና በብቃት በመፈጸም ርብርብ እያደረግን እንገኛለን። ፍርድ ቤቶችና የፍትህ አካላት ፍትህን በማረጋገጥ የህዝብና የመንግስት ትስስርን ለማጠናከር ሚናቸው የጎላ መሆኑን ያነሱት የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ በክልሉ ነፃ እና ገለልተኛ የፍትህ ተቋማትን ለመገንባት አሰራርና አዋጆችን የማሻሻል እና ሌሎችም ስራዎች እየተሰሩ ነው ብለዋል። ነፃና ገለልተኛ ተቋም እንዲገነባ ማያዊ ነፃነት መረጋገጥ አለበት የሚለውን አዋጅ ወጥቶ እየተተገበረ ነው የሚገኘው። ከዛም ባሻገር ከዳኞች ጋር ያሉ አሰራሮች መስተካከል አለባቸው። ከዳኞች ደግሞ የምንፈልገው ውጤት እንዲመጣ አብረን መስራት አለብን ተብሎ ተግባብተን ወደ ስራ ይገባልበት ነው። ስለዚህ በቀጣይም በክልል አካባቢ የሚታዩ መልካም ጅምሮች ታች ድረስ ህብረተሰቡ ጋር ወርደው እንዲሰሩ የበኩላችሁን ድርሻ እንድትወጡ በዚሁ አጋጣሚ አጥብቄ ማሳሰብ ፈልጋል። ከ2200 በላይ ዳኞችና የጉባኤ ተሿሚዎች እየተሳተፉበት የሚገኘው ጉባኤው የአስር ቀናት ቆይታ የሚኖረው ሲሆን በዚህም በክልሉ የዳኝነት ዘርፍ ጉዳዮች ይዳሰሱበታል ተብሎም ይጠበቃል። ወደ ውጭ ዜና አልፈናል። በፕሬዚዳንት ዶናልድ ትራምፕ የቀረበውን የእስራኤል ሐማስ የሰላም እቅድ ተርኪዬ የአሸማጋይ ቡድን አካል እንደምትሆን የኳታር የውጭ ጉዳይ ሚኒስቴር አረጋግጧል። የተርኪ ፕሬዚደንት ረሲፕ ጣይብ ኤርዶሃን የአሜሪካው ፕሬዚደንት ዶናልድ ትራምፕ ደም መፋሰስን ለማስቆም ላደረጉት ጥረትም አመስግነዋቸዋል።